ማርያም የህይወት መሰረት ነች የሚለውን የቤተክርስቲያናቸውን አስተምሮ ለመደገፍ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 ማርያም ሲኒ ነች እያሉን ነው። ክርስትናም በዚህ ነው። ቡናው ኢየሱስ ነው እያሉን ነው ማለት ለማርያም ይመጥናል። ምሳሌ ሰው ይህንን መጽሐፍ ተሸክሞ ኖሮ ድንግል ማርያም በዚህ ደረጃ መጥላት አግባባል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ መምህራኖች ለዘመናት ሲዋሹብን የነበሩት እውነት ነው። የህይወት መሰረት ኢየሱስ ከጥንት ጀምሮ መድኃኒታችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ እና ፍርሳሌን ሰኞውን መርሃግብራችንን እነሆ ጀምረናል። በዚህ መርሃግብር ላይ እንደሚታወቀው የስህተት ትምህርቶችን በእግዚአብሔር እውቀት ላይ የሚነሳውን የትኛውንም አይነት የሰዋዊ አስተሳሰቦችን በእግዚአብሔር ቃል እውቀት የምናፈርስበት መርሃግብራችን ነው። እንግዲህ እንደተለመደው ዛሬም አንድ ሀሳብ ወደ እናንተ አደርሳለሁ በተለይም ከማርያም ጋር በተገናኘ ነገረ ማርያምን በተመለከተ የተለያዩ ሀሳቦች ሲነሱ ነበርና ለዛ ለሚነሱ ሀሳቦች እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መምህር የሆኑት ሊቅ የሆኑት ሊቀ ሊቃውንት ስሙርን አንድ ሚዲያ ላይ ተጋብዘው የሰጡትን ማብራሪያ ሰምቼ ነበር። በዛ ማብራሪያ ላይ የተወሰነ ሀሳቦችም እኔም አንጸባርቃለሁ ማለት ነው። በመጀመሪያ እስቲ የእሳቸውን ንግግር ሰምተን እንመለስ። ስለዚህ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 እንግዲህ ከመምህሩ መስማት እንደቻልነው ድነት እና ነገረ ማርያም የማይነጣጠሉ ሀሳብ ናቸው በማለት ሲናገሩ ሰምተናል። እንደውም እሳቸው ምንድን ያሉት የቤተ ክርስቲያን ሊቃውንቶች መሰረተ ህይወት ማርያም ናት ሲሉ እንዴት መሰረት ይሏታል? መሰረትኮ ኢየሱስ ነው ይላሉ አንዳንድ ሰዎች እና ጳውሎስ በሐዋርያትና በነቢያት መሰረት ላይ ታንጻቸኋል ይላልኮ መጽሐፍ ቅዱስ ታዲያ ጳውሎስና ነቢዩ ኢሳያስ መሰረት ከተባሉ ማርያም ለምንድ ነው መሰረት የማትባለው? እኔ ነገር አይገባኝም፣ ችግሩ አይገባኝም ሲሉ እንግዲህ ከሊቀ ሊቃውንቱ ሰምተናል። ግን በጣም በሚያሳዝን ሁኔታ የቤተክርስቲያኗ ሊቅ ናቸው መምሩ፣ ግን ሐዋርያው ጳውሎስ የተናገረበትን ሀሳብ ግን አልተረዱትም። ለምሳሌ ሐዋርያው ጳውሎስ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ሲለን ምን ማለቱ ነው? እንግዲህ እሳቸው አልጠቀሱትም እኔ ልጥቀስላችሁ የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ ሁለት ቁጥር 20 ላይ ይገኛል ሀሳቡ እንደዚህ ይላል በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የማዘዱም ራስ ድንጋይ ክርስቶስ ኢየሱስ ነው በማለት ነው ሐዋርያው ጳውሎስ የሚናገረው ተመልከቱ አሁን እሳቸው ሁለት የማይገናኙ ነገሮችን ለማገናኘት ሞከሩ ማርያም የህይወት መሰረት ነች የሚለውን የቤተ ክርስቲያናቸውን አስተምሮ ለመደገፍ የጠቀሱት ጥቅስ ምንድነው? ከተባለ ኤፌሶን 220 ነው። ኤፌሶን 2 20 ላይ ሐዋርያትና ነቢያቶች መሰረት ናቸው ይላሉ ወይ? በፍጹም አይልም። አሁን ማርያም የህይወት መሰረት ናት ለሚለው አስተምሮታቸው የሚደግፍ አንዳች የመጽሐፍ ቅዱስ ክፍል ስለሌላቸው ያላቸው አማራጭ ምንድነው? መሰረት የሚል ቃል ፈልገው ከዛ ጋር ለማገናኘት ነው የሞከሩት። ግን ሐሳቡ ሐዋርያው ጳውሎስ መልእክት ሲጽፍ ሐዋርያቶችና ነቢያቶች መሰረት ናቸው ለማለት ነው? አይደለም። በፍጹም እንደዛ አይደለም። ሐሳቡ ሀሳቡን ላብራራው ምን እያለን ነው ሐዋርያ ጳውሎስ የሚለውን እስቲ ከፍ ብዬ ለማንበብ ልሞክር። ኤፌሶን መልእክት ምዕራፍ 2 ላይ ያለውን ሐሳብ ማለት ነው። ከቁጥር 17 ጀምረ ምናነበው እንደዚህ ይላል፣ መቶም ርቃችሁ ለነበራችሁ ለናንተ ይላል። ርቃችሁ ለነበራችሁ የሚለው ማንን ነው? አህዛቦችን ነው። ለእናንተ ሰላምን የምሥራች ብሎ ሰበከ፣ ቀርቦም ለነበሩትን ሰላም ሰላምን የምሥራች ብሎ ሰበከ። ስለዚህ ርቆ የነበሩት ይለናል። እነዚያ ማናቸው? አሕዛቦች ናቸው። ቀርቦ የነበሩት ይለናል። እነዚህ ደግሞ ነማ ናቸው? አይሁዳውያን ናቸው። ስለዚህ ለሁለታችሁ ምን ብለዋል ጌታ? ሰላምን ሰብከዋል ይለንና በእርሱ ሥራ፣ በማን ሥራ? በኢየሱስ ክርስቶስ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ስለዚህ አሕዛብ የነበርነው አይሁዳውያኖችም ሁለቱም ወገኖች በአንድነት ወደ አብ መግባት የቻልነው በማን ስራ ነው? በኢየሱስ ክርስቶስ ስራ ነው ይለናል። እሺ ይህን ከነገረን በኋላ እንግዲያስ ከእንግዲህ ወዲህ ከቅዱሳኑ ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። ስለዚህ እኛ ርቀን ነበር፣ የተስፋው ቃል አልነበረንም፣ ኪዳን አልነበረንም። ሮሜ ምዕራፍ 9 ላይ ሐዋርያው ጳውሎስ እንደሚናገረው ልጅነት፣ ኪዳን፣ ክብር፣ የመቅደስ ስርዓት፣ አባቶችም ለነርሱ ናቸውና እነርሱም እስራኤላውያን ናቸውና በማለት ይናገራል። ስለዚህ የተስፋው ቃል የተስፋው ኪዳን አባቶችም የመቅደሱም ስርዓት ተሰጥቶ የነበረው ለማን ነው? ለእስራኤላውያን ነው። እኛስ? እኛ ርቀን ነበር። አሁን ግን በኢየሱስ ክርስቶስ ሥራ እነዛም ቀርቦ የነበሩትም እኛም ርቀን የነበር ነው፣ በኢየሱስ ክርስቶስ ስራ ወደ አብ መግባት ችለናል። አሁን ሀገር አለን፣ ባለ ሀገሮች ነን፣ ከቅዱሳኑ ጋር ቤተሰቦች ሆነናል በማለት ይናገራል ሐዋርያ ጳውሎስ። እንገዶችና መጻተኞች አይደላችሁም ካለ በኋላ ለምን በሐዋርያትና በነቢያት መሰረት ላይ ታንጻችኋል? ተመልከቱ ያስቀደሙ ማንን ነው? ሐዋርያትን ነው። ለምን ከተባለ መልእክቱ የተጻፈው የኤፌሶ መልእክት የተጻፈው ለአሕዛብ ነው። ስለዚህ ለአሕዛቦች ሐዋርያቶች ቅርቦች ናቸውና በሐዋርያት ይጀምራል። ከዛስ ነቢያትም ብሎ የብሉይ ኪዳን ነቢያቶችን ይጠቅሳል። አንዳንድ ሰዎች ይሄን በሐዋርያትና በነቢያት የሚለውን ነቢያት ተብሎ የተጠቀሱት የአዲስ ኪዳን ነቢያት ናቸው ብሎ የሚያስቡ አሉ። እሱ ግን ልክ አይደለም። እዚህ ጋር ሐዋርያ ጳውሎስ እየነገረን ያለው ስለ ብሉይ ኪዳን ነቢያቶች ነው። ስለዚህ የብሉይ ኪዳን ነቢያቶች የተናገሩት ነገር ነበር። ያን የተናገሩትን ነገር ደግሞ ጌታ ኢየሱስ መጥቶ ፈጽሟልና ሐዋርያቶች ምን አድርጎታል? ይሄን ሰብኮታል እያለን ነው። በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ታንጻችኋል። ስለዚህ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ሲለን ምን ማለት ነው? ሐዋርያቶች መሰረት ናቸው እያለን ነው። መምሩ እንደተናገሩት ጳውሎስ መሰረት ነው እያለ ነው። ወይም ጻፊ የሆነው ጳውሎስ ነው እኔ መሰረት ነኝ እያለ ነው። ነቢያት ሲል ኢሳይያስ መሰረት ነው እያለ ነው አይደለም። ታዲያ ሐዋርያው ጳውሎስ ምን እያለን ነው? በእነሱ ትምህርት ላይ ታንጻችኋል ነው። በሌላ አገላለጥ እነሱ የሰበኩትን ስብከት ያስተማሩትን ትምህርት ተቀብላችኋል፣ አምናችሁበታል እያለን ነው እንጂ ሐዋርያው ጳውሎስ መሰረት ነው እያለ አይደለም። ኢሳይያስ፣ ኤርሚያስ መሰረት ናቸው እያለን በፍጹም አይደለም። ለምሳሌ ጌታችን ኢየሱስ ክርስቶስ ለቤተክርስቲያን መሠረት ሲናገር የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንደዚህ ይላል፣ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ስለዚህ ቤተ ክርስቲያን የምትሰራው በማን ላይ ነው ከተባለ ዓለት የተባለ ነገር አለ። ያ ዓለት ማን ነው ከተባለ ጴጥሮስ አይደለም፣ እዛ ጋር የሚታየው ሐዋርያው አይደለም። ጴጥሮስ በተናገረው ንግግር ላይ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው በሚለው ንግግር ላይ ወይም በኢየሱስ ክርስቶስ ባለን እምነት ላይ ነው ቤተክርስቲያን የተመሠረተችው። ኢየሱስ ክርስቶስ ነው የእግዚአብሔር ልጅ ነው በሚለው የእምነት አቋም ላይ ነው ቤተክርስቲያን የተመሠረተችው። ለዛ ነው ሐዋርያው ጴጥሮስ ይሄ ነገር ስለገባው በአንደኛ መልእክቱ ምዕራፍ ሁለት ቁጥር ሰባት ላይ እንደዚህ ይላል፣ እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። ስለዚህ የአለት ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ሐዋርያ ጴጥሮስ ራሱን እኔ አለት ነኝ አላለም። እኔ መሠረት ነኝ አላለም። ሐዋርያ ጴጥሮስ ገብቶታል፣ ኢየሱስ ለምን እያወራ እንደሆነ። ዛሬ ላይ ያሉት ግን ሊቃውንቶች ይሄ ነገር አልገባቸውም። የካቶሊክ ቤተክርስቲያን ማየት እንችላለን፣ ቁልፉ ያለው ጴጥሮስ ጋራ ነው፣ አሁን ደግሞ ፖፑ ጋራ ነው ይሉናል። በፍጹም እንደዚህ የሚባል ትምህርት የለም። ቤተ ክርስቲያን በሐዋርያው ጴጥሮስ ላይ አልተሰራችም፣ መሰረትም አይደለም እሱ። መሰረቱ ምንድነው ከተባለ የአዋጅ ቃሉ ነው፣ ኢየሱስ ክርስቶስ ነው የእግዚአብሔር ልጅ ነው በሚለው ላይ ነው። ስለዚህ ጴጥሮስ ምንድነው ያለን? አለቱ ማን ነው ነው የሚለን። ኢየሱስ ክርስቶስ ነው ለሚያምኑበት ክብር ነው፣ ለማያምኑበት ደግሞ ማሰናከያ አለቱ ሆኗል በማለት ይነግረናል። ስለዚህ ሐዋርያው ጳውሎስ በኤፌሶ መልእክቱ ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ካለን በኋላ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው በማለት ይናገራል። ስለዚህ መሰረቱ ማን ነው ብለን ስንጠይቅ መሰረቱማ ክርስቶስ ነው። ማረጋገጫ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ እንደዚህ ይላል፣ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው ይለናል። ስለዚህ መሰረቱ ማን ነው? ኢየሱስ ነው ከዚህ ውጭ ሌላ መሰረት የለንም ነው የሚለን ሐዋርያው ጳውሎስ። የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶች ውስጥ ምንድን ነው የሚሉን? ማርያም መሰረት ነች ይሉናል። የህይወት መሰረት ነች። ለዚህ ደግሞ የሚጠቅሱት ኤፌሶ ሁለት ያለውን ሀሳብ ነው። በጣም የስተት ትርጓሜ፣ ስሁት የሆነ ትርጓሜ። በቤተ ክርስቲያን ታሪክ ውስጥ ራሱ እንደዚህ አይነት ትርጓሜ ያለ ራሱ አይመስለኝም። ኤፌሶ ሁለት ሃያ ተጠቅሶ ማርያም የህይወት መሰረት ነች ለማለት ኤፌሶን መልእክትን እንደ ድጋፍ የጠቀሰ አባት አለ ወይ ሊቅ አለ ወይ በቤተክርስቲያን ታሪክ ውስጥ ምናል ጥያቄ ውስጥ ነው የሚገባው የለም እኔ ላሳያችሁ የቤተክርስቲያን አባቶች ሊቃውንቶች ምን ብሎ እንደተረጎሙት ይህን ኤፌሶን ሁለት ሃያ ላይ ለምሳሌ ክሊመንት ኦፍ አሌክሳንድሪያ ይህን ጉዳይ ምን ብሎ ነው የተናገረው ኤፌሶን ሁለት ሃያ ላይ ያለውን ስንል እንደዚህ ይላል ሰርተንሊ ሂ ኢዝ ኮልድ ሂ የሚለው ማን ነው ኢየሱስን ነው ሂ ኢዝ ኮልድ ዘ ቺፍ ኮርነር ስቶን ኢን ሁም ዘ ሆል ቢልዲንግ ጆይን ቱገዘር ግሮዝ ኢን ሆሊ ቴምፕል ኦፍ ጋድ ስለዚህ የማዘኑ ራስ የተባለው የማዘኑ ድንጋይ የተባለው ማን ሆነው የሚለን ኢየሱስ ክርስቶስ ነው ስለዚህ መሠረት የሆነው ማን ነው ኢየሱስ ክርስቶስ ነው ይህ ብቻ አይደለም ሌላ አባት ልጥቀስላችሁ ለምሳሌ ጋየስ ማሪየስ የሚባል በአራት መቶ ዓመተ ምሕረት አካባቢ የነበረ ደግሞ አንድ መምህር እንደዚህ ይላል ጂዘስ ክራይስት ኤንድ ሂዝ ቲችንግ አር ዘ ፋውንዴሽን ፎር ዘ አፖስትልስ ኢየሱስ ክርስቶስ እና የኢየሱስ ክርስቶስ ትምህርት ነው መሰረት የሆነው። የሐዋርያቶቹ ትምህርት መሰረት የሆነው ኢየሱስ ክርስቶስ ነው እና ትምህርቱ ነው ይለናል። ጋይስ የተባለውም አባት ሌሎችንም መጥቀስ እንችላለን። ለምሳሌ አምብሮሲያስተር እሱም በአራት መቶ ዓመተ ምህረት የነበረ ነው እንደዚህ ይላል ስ ይል ኤፌሶን 22 ሲተረጉም ስ ስ ሃውስሆልድ ኦፍ ጋድ ኢዝ ቢልት አፖን ቦዝ ዘ ኦልድ ኤንድ ዘ ኒው ኮቨናንት። ይህ ማለት የእግዚአብሔር ቤት የተመሠረተው በብሉኪዳንና በአዲስ ኪዳን ኪዳናቶች ነው በማለት ይናገራል። ምክንያቱም የብሉኪዳን ፍጻሜ ምንድነው? አዲስ ኪዳን ነው። ብሉኪዳን ይዘን አዲስ ኪዳን መያዝ አንችልም። ብሉኪዳን የነበረው ትንቢት ፍጻሜን ያገኘው ምን ላይ ነው? አዲስ ኪዳን ላይ ነው። ስለዚህ በብሉይ የነበረውና በአዲስ ኪዳን ፍጻሜ ማግኘቱን ነው የሚያሳየው። ስለዚህ የእግዚአብሔር ቤት የተመሰረተው በብሉይና በአዲሱ ኪዳን ነው በማለት ይናገራል። ይሄ እንግዲህ ውጭ ካሉ አባቶች ነው። እስቲ ከሀገር ውስጥ ደግሞ ልምጣላችሁ። የራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ኤፌሶን ሁለት ሃያን ምን ብሎ ነው የተረጎሙት የሚለውን ላንብብላችሁ። እንደዚህ ይላል፣ ነቢያት፣ ሐዋርያት ባስተማሩት ትምህርት ጸንታችኋልና በማለት ነው የተረጎሙት። ተመልከቱ፣ ነቢያት ሐዋርያት ባስተማሩ ትምህርት ጸንታችኋልና። ከዛ ደግሞ ምን ይላሉ? ነቢያት ሐዋርያት ባመኑበት እምነት ጸንታችኋልና። አያችሁ። ስለዚህ በሐዋርያትና በነቢያት መሠረቴ ታንፃችኋል ማለት ምን ማለት ነው? በነሱ ትምህርት ታምናችኋል ማለት ነው። በእነሱ ትምህርት ጸንታችኋል ማለት ነው እነሱ ያስተማሩትን ተቀብላችኋል ማለት ነው ስለዚህ እነሱ ያስተማሩት ደግሞ ምንድን ነው ኢየሱስ እርሱ ክርስቶስ መሲሁ ነው ስለ እኛ ተላልፎ ተሰጥቷል ሙቷል ተቀብሯል ሞትን ድል አድርጎ ደግሞ ተነስቷል አድርጓል ይሄ ነው እምነታቸው ይሄን ነው ያስተማሩት ስለዚህ በእነሱ መሰረት ታንጻችኋል ማለት እነሱ ያመኑትን አምናችኋል ያንን እነሱ የሰበኩትን ክርስቶስ ተቀብላችኋል ስለዚህ የቤተ ክርስቲያን መሰረት ኢየሱስ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን የምናምንበት እምነታችን ነው። ስለዚህ ቢያንስ ለመምህሩ ያለኝ መልእክት ምንድን ነው? ቢያንስ የራሱ ቤተክርስቲያን አንድምታን እንዲያነቡ ይሆናል ማለት ነው። መጽሐፍ ቅዱሱ ለእናንተ በጣም ርቋቸዋል። ስለዚህ ቢያንስ የቤተክርስቲያኒቷን አንድምታ እንድታነቡ በዚሁ መጋበዝ ፈልጋለሁ። በስተመጨረሻ መምህሩ ያነሱትን ሰምተን ደግሞ እንመለስ። ቡና ፈልጋለሁ ሲኒ አልፈልግም ቢባል ቡናውን አየር ላይ ሊያመጣ የሚችል አስተናጋጅ ክርስትና እንደዚህ ነው። ክርስቶስ እፈልገዋለሁ፣ ክርስቶስ ክርስቶስ የሆነባት የተወለደባት ድንግል ማርያም እጠላለሁ፣ ሁሉ ደግሞ ይባላል። ጠላታችን በዲ ሚል መጽሐፍ ላይ ሰው ይህንን መጽሐፍ ተሸክሞ ኖሮ ድንግል ማርያም በዚህ ደረጃ መጥላት አግባባል? እሺ እንግዲህ መምህሩ ከመጽሐፍ ቅዱስን ብቻ ሳይሆን ከሎጂክ በጣም የራቁ እንደሆኑ ማየት እየቻል ነው። ምንድነው ያመጡት እንደ ምሳሌ አድርገው፣ ቡና ፈልጋለሁ፣ ሲኒውን ግን አልፈልግም ማለት ይቻላል ወይ? ለምሳሌ አንድ ሰው ካፌ ገብቶ ቡና ቢያዝ ከዛ በኋላ ቡናው የሚመጣለት በሲኒ ነው። ስለዚህ አይ ሲኒውን አልፈልግም ሲኒውን አልጠጣውም ቡናውን ብቻ አምጡልኝ ማለት ይችላል ወይ? ልክ እንደዛው ማለት እንደማይችለው ሁሉ ኢየሱስን እንፈልጋለን ማርያምን አንፈልግም ማለት አንችልም አሉ። ይሄ በጣም የወረደ ምሳሌ፣ ይሄ በጣም ከይቅርታ ጋራ በጣም ማለት ከአንድ ሊቅ ከተባለ የቤተ ክርስቲያኒቷን ሊወክል ከሚችል መምህር እንደዚህ አይነት ምሳሌ መስማት በጣም ያሳፍራል። ምን ለማለት ፈልገው ነው? ማርያም ሲኒ ነች እያሉን ነው ቡናው ኢየሱስ ነው እያሉን ነው። ማለት ለማርያም ይመጥናል ምሳሌ ሲኒን ከማርያም ጋር እንደ ምሳሌ አድርጎ ማለት ምሳሌው ራሱ ይመጥናል ወይ? አሁን ይህን ምሳሌ እኛ ብንጠቀመው ኑሮ በቃ በጣም ብዙ ቪዲዮ የሰራብን ነበር። እና ማርያምን የማያከብር ምሳሌ ነው። ከዛ ደግሞ ምን ይሉናል መምሩ? ማርያምን ይጠሏታል እነሱ ይሉናል። እንዴ ይህን ምሳሌ የሚጠቅሱት እኮ እርሶ ኖት። ማርያምን ከሲኒ ጋር እያነጻጸሩ እየተናገሩ ነው። ስለዚህ ለማርያም ክብር እንደማትጨነቁ ነው የሚያሳዩ፣ የራሱ ምሳሌው እና መምሩ ደግሞ የዋሹት ነገር ምንድን ነው? ክርስቶስን ፈልጋለሁ፣ ድንግል ማርያምን እጠላለሁ ይላሉ አሉ። እንደዛ የሚል ማን አለ? ማለት ኢየሱስን ነው የምንፈልገው ማርያምን እጠላታለሁ የሚል ሰው አለ? በፍጹም የለም። ይሄ ደግሞ ሌላ ውሸት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ መምህራኖች ለዘመናት ሲዋሹብን የነበሩት እውነት ነው። ለዘመናት ሲዋሹብን ነበር። ማርያምን ይጠላሉ፣ ክርስቶስን ብቻ ይላሉ። ልጅም ብቻ ነው የሚይዙት፣ እናቱን አይፈልጉም ይላሉ። በፍጹም እንደዛ ብለን አናውቅም። እንደዛም ብሎ ያስተማረ ሰው የለም። ማርያምን ጠላለው ብሎ ማን ተናገረ? ከዛ መምሩ ምን አሉ? ጠላቶቻችሁን ውደዱ የሚል መጽሐፍ ተሸክሞ ማርያምን በዚህ ልክ በዚህ ደረጃ መጥላት አግባብ አይደለም አሉ። እንዴ መምሩ ምን እየሆኑ ነው? ምን እያስተማሩ ነው? ለምን ውሸት መናገር ያስፈልጋል? እኛ ማርያምን የምንጠላበት አንዳች ምክንያት የለንም። ለምን እንጠላለን? እኛ እያልን ያለነው ነው መጽሐፉ ከተናገረው ውጭ አትናገሩ። መጽሐፉ ስለ ማርያም ምንድን ነው የሚነግረን? በድንግልና ጸንሰዋለች ኢየሱስን። የኢየሱስ እናት ነች፣ የጌታችን እናት ነች። አምላክን በሥጋ ወልዳለች። ይህንን እናምናለን። ብፄት ነች የተባረከች ነች። ቅድስት ነች። እናምናለን ይህንን። ለምን? መጽሐፉ ስለሚነግርን። ከዚህ ውጭ ግን ከኢየሱስ ክርስቶስ ጋር እኩል አድርጋችሁ የእግዚአብሔር ምስጋና ለማርያምም ይገባታል የሚለውን ትምህርታችሁን አንቀበልም፣ ስህተት ነው እያልን ነው። ለዚህ ደግሞ ማስረጃ የድርሳነ ኪዳነ ምሕረት፣ ያው ስክሪኑ ላይ እንደምታዩት አብ በሚመሰገንበት ምስጋና ማርያም ትመሰገናለች ይላል ወልድ በሚመሰገንበት ምስጋና ማርያም ትመሰገናለች ይላል መንፈስ ቅዱስ ሰራጺ የሆነው መንፈስ ቅዱስ በሚመሰገንበት ምስጋና ማርያም ትመሰገናለች ይላል ድርሳነ ኪዳነ ምሕረት ሌሎችም መጻሕፍቶችን ማንሳት እንችላለን እስከዛ ድረስ ስንናገርባቸው የነበሩ ገድላቶች ድርሳናቶችን ማንሳት እንችላለን በዚህ ጉዳይ ላይ ስለዚህ መጻፉ ከሚናገረው ውጪ አትናገሩ ነው እንጂ የምንለው ማርያምን የሚጠላ ክርስቲያን የለም ማርያምን የሚጠላ ሰው ካለ እሱ ክርስቲያን አይደለም ክርስቲያን አይደለም ስለዚህ እኛ የጌታችን የኢየሱስ ክርስቶስን እናት እንወዳታለን እናከብራታለን ከዛ ውጪ ግን በማርያም ስም የተሰራችውን ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያሉ ሊቃውንቶች የሚያስተምሯትን ግን ማርያም አንቀበልም ምክንያቱም ሐዋርያቶች ያችን ማርያም ስለማያውቋት ሐዋርያቶች የሚያውቋት ማርያም ኢየሱስን የወለደችው የኢየሱስ እናት የሆነች የተለየ ክብር የማትፈልግ ክብሯ ልጇ የሆነ እናት የሆነች ማርያም ነው እኛ የምናውቀው። ስለዚህ እንደዚህ አይነት ውሸት ብታቆሙ መልካም ነው፣ ካልሆነ ግን የው ህዝቡን እያየን ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን በየጊዜው በየቀኑ በየደቂቃው ሰዎች እየፈለሱ ነው። ወደ እውነተኛው ትምህርት ወደ ሐዋርያቶቹ ትምህርት ወደ ክርስትና እየመጡ ነው። ስለዚህ በውሸት ማስቆም አትችሉም። እውነትን እየተናገራችሁ ቢያንስ ህዝቡን ብትይዙት ይሻላል ማለት ፈልጋለሁ። የህይወታችን መሰረት፣ የቤተክርስቲያናችን መሰረት የድንግል ማርያም ልጅ የአብ ልጅ የሆነው ኢየሱስ ክርስቶስ ብቻ ነው። የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሆን።